በሌላ የሞት ዜና ነው ተመልሼ የመጣሁት። ሰበር መረጃ ለአርሲ ኦርቶዶክሳውያን መገደል ምክንያት የሆነው ብፁዕ አቡነ ሳዊሮስ መሆኑ መረጃዎች እያመላከቱ ነው። እንግዲህ እጅግ ያሳዝናል። በጣም አስገራሚ ነው። ይህ የምትመለከቱት ምስል ኤ አይ አይደለም። በብዙ ሺዎች የሚቆጠሩ ሰላም፣ ጤና ይስጥልኝ። ሰዎች መስገን በሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን እጅግ ሰበር በሆነ መረጃ እንግዲህ በዚህ ቪዲዮ የምንመለከተው ለአርሲ ኦርቶዶክስ ተጠያቂ አቡነ ሳዊሮስ አንዳንድ ኦርቶዶክሳውያን ሰቆቃ ቀጥሏል። በውጭ ሀገር የሚገኙ ኦርቶዶክሳውያን ድምጻቸውን እያሰሙ ይገኛሉ። ምንም እንኳን በውጭ ሀገር ቢኖርም የወንሞቻቸውን የሶቻቸውን ሞት ዜና አሰቃቂ ግፍ ሰምተው እያወገዙ ይገኛሉ። በዚህ ሰዓት ከኛ የተሻለ ተግባር እያደረጉ ይገኛሉ ብዬ አስባለሁ። ማስደምጣቸው ይሆናል እንግዲህ ዛሬም ተጨንቀው ነው ያሉ። በአርሲ ያሉ ኦርቶዶክሳዊ ምእመናን እንግዲህ የሞቱት አረፉ፣ እኛ ተሳቀን ነው ያለ ነው እያልን ይገኛሉ። በጣም ብዙ ስልኮች የተደወሉ በጣም ብዙ መረጃዎች በውስጥ እየደረሱን ይገኛሉ። እና አሁንም ኦርቶዶክሳዊን አን ዘንጋ ድምጽ እንሆን ማለት ወዳለውኝ ሌላኛው እጅግ አሳዛኝ መረጃ ከየመን እየተሰማ ይገኛል። በቅድሚያ ከዚህ ቪዲዮ እንጀምርና እያንዳንዱ መረጃዎችን እንሰማለን። ፕሊስ ኦርቶዶክስ ያን መረጃውን በደንብ አድርጋችሁ ሼር አድርጉት። እጅግ ያሳዝናል። በጣም አስገራሚ ነው። ይህ የምትመለከቱት ምስል ኤአይ አይደለም። በብዙ ሺዎች የሚቆጠሩ በየመን የሚገኙ ኢትዮጵያውያን ስደተኞች ናቸው። እንደምታዩት እንግዲህ በየመንና ሳውዲ ድንበር አቅራቢያ በብዙ ሺዎች የሚቆጠሩ ኢትዮጵያውያን እየታዩ ነው የሚገኘው። ይህ በጣም እጅግ አሳሳቢ ነው። እዚህ ሰዓት የመን ምን አይነት አስቸጋሪ ሁኔታ ውስጥ እንዳለች እናውቃለን። ነገር ግን ይህንን የማያውቁ በብዙ ሕሊና ቢስ ደለላዎች አማካኝነት ተጉዘው እንደዚህ በብዛት የሚቆጠሩ ኢትዮጵያውያን እየታዩ ነው የሚገኘው። ይህ በጣም እጅግ አሳሳቢ ጉዳይ ነው። በዚህ ጉዳይ ላይ የሚመለከተው አካላት እርምጃና መፍትሄ መስጠት አለበት ብዬ አስባለሁ። እናንተስ ምን አይነት መልእክት አላችሁ? ኮመንት ላይ ሀሳባችሁን አቅርቡልን። ይህ መረጃ ሌሎች እንዲደርስ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ከሀያ ሺህ በላይ የሚሆኑ ኢትዮጵያውያን ጎርፍ ሆነው በየመን ወደ ሳውዲ አረቢያ እየተጓዙ እንደሚገኝ የተገለጸ ሲሆን ይህን ምስል ዓለም አቀፍ ሚዲያዎች ሳይቀር እያዘዋወሩት ይገኛሉ። የመን በበኩሏ ከሀገሯ ለማስወጣት እንቅስቃሴ መጀመሯ ተሰምቷል። ደግሞ እንደምትመለከቱት በየመን ተራራ ማለት ነው ሸራ ወጥረው በጊዜያዊነት የሚኖሩ የኢትዮጵያውያን መጠለያ ነው ተብሏል። ለዚህ ኢትዮጵያውያን ታሪያ ህይወታቸው አሁን ላይ በከፍተኛ ሁኔታ ስጋት ውስጥ እንደወደቀ ተነግሯል። ኦኬ እንግዲህ መረጃው እንደሰማችሁት ነው። እንግዲህ ኢትዮጵያውያን ተሰደንም አልተሳካልንም፣ ሀገር ውስጥም ሆነን ደግሞ እንደዚህ የሚያሳቅቅ እንደዚህ ያለ ጭካኔ እንደዚህ ያለ አረመኔ ተግባር እየተፈጸመብን ነው ያለ ነው። እውነት ብቻ እንጃ ለእኛ ኢትዮጵያውያን ብቻ እግዚአብሔር ድረስልን ነው የሚባለው ነው ትላቸዋለን። እስኪ ወደ አቡነ ሳዊሮስ እንሄድ። ሰበር መረጃ ለአርሲ ኦርቶዶክሳውያን መገደል ያት የሆነው ብፁዕ አቡነ ሳዊሮስ መሆኑን መረጃዎች እያመላከቱ ነው። እንግዲህ ብዙ አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ ነው ከተመረጡ ሰዓት ጀምሮ ከጴንጤዎችና ከገዳዮች ጋር ግንኙነት በመፈጸም እጅግ አሰቃቂ ስራ እየሰሩ እንደሆነ የውስጥ መረጃዎች ጠቁመዋል። እንግዲህ በትናንት ለውሎት ደግሞ ገበሬዎች በእርሻ ቦታቸው ታፍነው እንደተወሰዱና እንደ ተረሸኑም አሁንም መረጃዎች እያመላከቱ ነው። ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዋና ስራ አስኪያጅ የሆነው ብፁም አቡነ ሳዊሮስ እኔ ግን ሳዊሮስ ለበለውና አሁንም ድረስ በኦርቶዶክሳዊነታቸው ብቻ እየተገደሉም፣ እየተለዩ እየተሰዉ አሁንም ኦርቶዶክሳውያን ቢጮሁም ምንም አይነት መግለጫ አልሰጠም። ስለዚህ ዋናው ገዳዩ አቡነ ሳዊሮስ መሆናቸውን ልነግራችሁ እፈልጋለሁ። ይህንን መረጃም ሼር አድርጋችሁ ለኦርቶዶክሳውያን አዳርሱልኝ። ኦኬ እንደሰማችሁት ነው ይመስለኛል። እንግዲህ ብፁዓን አበው ሊቃነ ጳጳሳት ነገሩን አይተው በአስቸኳይ መፍትሄ እንዲመጣ ማድረግ ይችላሉ ብዬ መቶ መቶ ፐርሰንት አምናለሁ። ነገር ግን እያዩ እየሰሙ ዝምጠው ለምን እንደሆነ አላውቅም። እንግዲህ ምዕመናን እንዲጠብቁ የተሾሙት ወንበሩ ላይ ያሉት ብፁዓን አበው ሊቃነ ጳጳሳት በዚህ ልክ ዝም ካሉ ማን እንደሚጠብቁ ማን እንደሚመሩ ማንን አስተምረው ወደ መንግሥተ ሰማያት እንደሚወርሱ እኔ እንጃ። ምእመን ሲኖር ነው እነሱም የሚኖሩት እኔ የማውቀው ንግድ እንደዛ ነው። ብቻ እኔ እንጃ እግዚአብሔር ይድረስልን። ምን አሁን ደግሜ በሌላ የሞት ዜና ነው ተመልሼ የመጣሁትኝ። እዛው አርሲ ላይ ነው። አሁን አርሲ ላይ በአቦምሳ ወረዳ ላይ ምን እንደተፈጠረ ገልጬላችሁ ነበር። ትናንትና በ24 ስድስት ሰዎች ተገለው እንደነበረ ከስድስቱም የአምስቱ አስከሬን ተገኝቶ እንደነበር ነገሪያቸው ነበረ። የአንዱ አስከሬን እስካሁን አልተገኘም። ታዲያ በዛኑ ዕለት ሶስት ሰዎችም ተወስዶ ነበር። አንዳቸው ባልና ሚስት ሲሆኑ፣ አንደኛው ደግሞ ጎረቤታቸው የነበረ ሰው ነው። እነዛ ባልና ሚስቶች ዛሬ ከሰዓት በኋላ ተገለው ምሽት በአቦምሳ ሆስፒታል ሬሳቸው ገብቷል። ነገ መድኃኔዓለም ቤተክርስቲያን ላይ ይቀበራል። ታዲያ የሚያሳዝነው እነዚህ አይደለም ከጋዶ ቀበሌ ተሰደው ወጥተው አቦምሳ ላይ የሚገኙት አቦምሳ ላይ የራሳቸውን እርሻ ሳይሆን የወታደሮችን የሚሊሻዎችን እርሻ ለማረስ ነበር ተገደው ኑ ማረስ አለባችሁ ተብሎ ተወሰዱት። በተወሰዱበት ነው እንግዲህ አምስቱ ወዲያውኑ ሬሳቸው ተገኘው፣ አንዱ ግን የጠፋው ሶስቱ ደግሞ ተወስደው ነበር። ከሶስቱ አሁን ሁለቱ መሞታቸው ተሰምቷል። ባልና ሚስት ናቸው። ሬሳቸውም አቦምሳ ሆስፒታል ይገኛል። እግዚአብሔር ነፍሳቸውን በቅዱሳን ጎን ያኖርልን። ግን ኦርቶዶክስ ኦርቶዶክሳውያን ሁሌ የሀዘን ዜማ ማሰማት የሀዘን ዜና መናገር ይቀፋል። ፍትህ ብቻ ሳይሆን መፍትሄም ጭምር ማሰብ ያለብን ይመስለኛል። ቸር ቆዩ። ሰላም ጤና ይስጥልኝ ወዳጆቼ፣ እንደምን ሰንብታችኋል? እንግዲህ ሰሞኑን በተለያየ የሶሻል ሚዲያ ፕላትፎርም እንደዚሁም በተለያዩ የዜና አውታሮች እንደሰማ ነው በአርሲ ሀገረ ስብከት ውስጥ በሚገኙ የተለያዩ ቦታዎች ላይ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች የሆኑ ንጹሐን ኢትዮጵያውያን ላይ ከፍተኛ ግፍና ግድያ ተፈጽሟል፣ እየተፈጸመም ነው። ብዙዎችም በስጋት አካባቢያቸውን ትተው ለመሰደድ ግዴታ ሆኖባቸዋል። እንግዲህ ከቅርብ ጊዜ ወዲህ ተመሳሳይ ነገሮች እየተበራከቱ መጥተዋል። የቅርብ ጊዜ ትዝታችን እንግዲህም ሁላችሁ የምታስታውሱት በዝቋላ አቦ የሚገኙ መነኮሳት አባቶቻችን በግፍ ተገድለዋል። እንግዲህ ይህ ነገር እየተደጋገመ እየመጣ ነው፣ ሊቆምም ይገባል። መንግስትም ኃላፊነቱን ሊወጣና ንጹሃን ዜጎችን ከእንደዚህ አይነት እኩይ ተግባር ካላቸው ሰዎች ሊታደግ ይገባል የሚል እምነት አለኝ። የግድ እንግዲህ ኦርቶዶክሳዊ መሆን የሚጠይቅ አይመስለኝም። ሰብዓዊነት የሚሰማችው ሙስሊሞችም፣ ፕሮቴስታንት እንዲሁም በሌላ ቤተ እምነት ውስጥ የምታመልኩ ሰዎች ሁሉ ከኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ከእኛ ጎን ልትቆሙ ይገባል የሚል እምነት አለኝ። ቤተክርስቲያኒቷን የመጠበቅ ህዝቡን የመጠበቅ አደራ የተጣለባችሁ ኃላፊዎች ከቅዱስ ሲኖዶስ ጀምሮ ብጽዋን አባቶቻችን ከህዝቡ ጎን በመቆም ድምጽ በመሆን ይህ ነገር እልባት እንዲያገኝ ክርስቲያኖች፣ ኦርቶዶክሳውያን በእምነታቸው ምክንያት ጥቃት ሰለባ እንዳይሆኑ መሆናቸውም እንዲቆም የበኩላችሁን ኃላፊነት ልትወጡ ይገባል የሚል የልጅነት ሀሳቤን ላቀርብ ወዳለው እኛም ሁላችንም ምንም እንኳን በቀጥታ ችግሩ ባለበት ቦታ ባንገኝም በአለም ዙሪያ ያለን ኦርቶዶክሳውያን ክርስቲያኖች እንዲሁም በሌላ ቤተ እምነት ውስጥ የምናመልክ ኢትዮጵያውያን በሙሉ በጋራ ቆመን ኖ ሞር ልንል ይገባል ማለት ነው። አምላካችን እግዚአብሔር እንግዲህ ቤተ ክርስቲያናችንን ከጠላት ይጠብቅልን፣ ህዝቡንም ከመከራ ከስደት ከሞት ይጠብቅልን። በግፍ የተገደሉትና የሞቱትን ሰማዕታት ወገኖቻችንን ደግሞ ከቅዱሳን ንብረት ይደምርልን። አምላካችን እግዚአብሔር ሁላችንን በያለንበት የዓለም ክፍል ከችግር ከመከራ ሁሉ ይሰውረን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም ሆኑ፣ አባ አባ እንዲህ ስቀይ ዞን እንዲህ ስንጣራ ለሞተው ስናለቅስ ለቆመው ስንፈራ ምን ነው ግን ዝም አሉን? ምን ነው ግን ዝም አሉን? እንደዚህ ነፍስ ዞን ጩኸን ስንጣራ አባ እረኛ ማለት ግን የእውነት እንዲህ ነው ወይ? አንዱ አባት ስጠፋ እሷን ለመፈለግ ይሰደድ የለም ወይ? ታዲያ ምነው እራሱን ታዲያ ምነው ተውን፣ ደማችን ሲቀዳ እንደዚህ ወይ አባ? ሰው ተሰደደ ከሀገር ከመንደሩ፣ ሬሳ በዛበት ተጨነቀ አፈሩ። ኧረ አባ የት ኖት? ኧረ አባ የት ኖት? ምነው ወጣ ብለው ቃል አይናገሩ? ወይስ ጸሎት ላይ ኖት ከእግዚአብሔር ጋር እየተነጋገሩ? እንደዛ ከሆነ አባ አይደብቁን፣ ምን አለ ንግዜሩ አባ እኔ ግን የምለው ክርስቲያን ከሞተ ከጠፋ ካገሩ፣ አስቀዳሽ ከሌለ ከተዘጋ ደብሩ፣ የርሶ ቅድስና የርሶ ጵጵስና ብቻውን ምን ሊያረግ ማንን ነው የሚመሩ አባ? በተወለድንበት ባደግንበት አገር መኖር ካልሆነልን በቃ እንሰደድ፣ እንደ ወላጅ አልባ ዘመድ እንደሌለው ባዳ። ይዘንልን አባ ፍትህ በአርሲዞን እየተገደሉ ላሉ ክርስቲያኖች የክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንዴት ናችሁ? ያሁን እንደሚታወቀው ባለፈው ሳምንት እና በዚህኛው ሳምንት በአርሲ ከባድ የሆነ ኦርቶዶክስ ላይ ያነጣጠረ ጭፍጫፋ ግድያ በህፃናት ላይ ጭምር ሳይቀር እየተደረገ እንደሆነ ሰምታችኋል፣ ሰምተናል። እና ይሄ ነገር ዝምን ይባል አይገባም። ሁላችንም ፍትህ እንጠይቃለን። ኦርቶዶክስ በመሆናቸው ብቻ ግድያ እየተደረገባቸው ጨፍጨፋ እየተደረገባቸው ይህ በጣም የሚያሳዝነው ማለት ነው። ከሆነ ጊዜ በኋላ በነገራችን ላይ ኦርቶዶክስ ተኮር የሆነ ጥቃት በጣም እንደ ባህል እየተያዘ ኖርማል እየሆነ ነው። ሁሉ ነገር ልክ ኦርቶዶክስን ማሳደድ እንደ ጽድቅ እንዲቆጠር እስኪያስመስሉ ድረስ ኖርማል እያደረጉት። በተገኙበት ኦርቶዶክሳውያን የሚሳደዱበት ምንም ምክንያት የለም። እርግጥ ነው በክርስቶስን መከራን ብንቀበል መሳደድን ብንቀበልም፣ ግን እንዲሁ ደግሞ አውት ኦፍ ነዌር ወይም ደግሞ ያለምንም ምክንያት አንድ ሰው ኦርቶዶክስ በመሆኑ ብቻ እንደዚህ አይነት መሳደድ፣ እንደዚህ አይነት ጭፍጫፋ፣ እንደዚህ አይነት ግድያ የዓለም ሕዝብ ማወቅ አለበት። ሁላችንም ፍትህ እንጠይቃለን። በአርሲ ለተገደሉ ኦርቶዶክሳውያን ፍትህ እንጠይቃለን። ይህ ቪዲዮ ብዙ ሰዎች ጋር እንዲደርስ ሼር አድርጉልኝ።

ኦኬ፣ እንደዚያችሁት ነው መረጃ እንግዲህ እንደ ቀልድ ነገር እንዳታዩት። ኦርቶዶክሳውያን ይህን ነገር ማድረግ ያለብን እኛ እዚህ ኢትዮጵያ ውስጥ ያለን ኦርቶዶክሳዊ ምዕመናን ተሰባስበን በአንድነት የምናሰማው ድምጽ ነው። ነገር ግን እነኝ ውድ ኢትዮጵያውያን፣ በውጭ ሀገር ያሉ ኢትዮጵያውያን እንደዚህ ድምፅ እየሆኑ የሚገኙት ድምፅ እየሆኑ ነው ያሉት እና እንደ ቀልድ ነገር ና አይገባም። በውጭ ሀገር ሆነው የእህቶቻቸውን የወንድሞቻቸውን ነገር በግፍ እያወገዙ ይገኛሉ።

እየታረድን እየተገደልን በስተንም ጨምረንም አናቅም። እንደውም ቁጥራችን እያሽቆለቆለ ወደታች ታች ነው እየወረደ ያለው። ክርስቲያን አማኝ፣ ኦርቶዶክሳዊ አማኝ፣ ባለማዕተብ አማኝ ቁጥሩ እየቀነሰ ነው ያለው። ለአብነት እኮ ደቡቡ ማየት ትችላላችሁ፣ የኦርቶዶክሳውያን ቁጥር በጣም ትንሽ ነው። ኦሮሚያ ሂዱ፣ የኦርቶዶክሳውያን ቁጥር እየቀነሰ ነው እጅግ በጣም በሚገርም ፍጥነት ስለዚህ እየታረድን እየተገደልን በስተን አናቅም፣ አንበዛም። ስለዚህ መታረድ የለብንም፣ መገደል የለብንም። ካልተገደልን ካልታረድን ነው የምንበዛው። ይሄ መራራ ሀቅ ነው፣ መራራ እውነት ነው። ይህን ልንቀበል ይገባል። ባለማዕተብ ኦርቶዶክሳያ እየታረድን አንበዛም። እንደዚህ የሚል ነገር አትንገሩ። ለካ ሲያርዱነ ቢላውን ትስልላቸው ነበር።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 የሻሸመኔ ኦርቶዶክሳውያን ባለማተቦች ስቃያቸውና መገደላቸው በእሳት መለብለባቸውና በሰይፍ መገደላቸው አሁን የሆነ ያክል ሕመማችን ጥልቅ እንደሆነ አልገባህም። ይህ ተቋም የአረመኔዎች ተቋም ነው። በፍጹም የአዲስ ኪዳን ክርስቲያን የማይመስሉ ጌታ ኢየሱስ ክርስቶስ ዳግም ቢመጣ አሳልፈው የሚሰጡ ጨካኞች፣ መስቀል አሸክመው አንጠልጥለው የሚሰቅሉ አረመኔዎች ናቸው። ከነዛ የሚለያቸው እነዚህ ወንጌል መያዛቸው ብቻ ነው። አንተ በሻሸመኔ ክርስቲያኖች ላይ ተዘባበትክ። በነዛ ምንም በማያልቁ ጨቅላ ሕፃናት ሞት ላይ አንተ ሂሳብ ሰራ ስለ አንተ የምንፍቅና ፍቅና ሲዲ፣ ስለ አንተ የክህደት ትምህርት፣ ስላንተ የወሮ በላ አስተምህሮ ሲዲ እግዚአብሔር ስለዛ ሲዲ ብሎ የሻሸመኔ ሕፃናት በሳት ተበሉ። የሻሸመኔ እናትና አባቶች በሰይፍ ተገደሉ። እነዛ ብርቶቹ የሻሸመኔ ወጣቶች በጥይት ተገደሉ። ያንተ ተራ ምንፍቅና ሲዲ ስለተቃጠለ እግዚአብሔር ተበቀለልህ። በህፃናቱ ሞት አሾፍክ። የኔ አምላክ ነው አልክ። ባሪያው ነኝ እኮ አልክ። እኔ ማቅ ግን፣ አንተ በጋሻው የገንዘብ ባሪያ እንደሆንክ ነው ማቅው። አንተ የዲያብሎስ ባሪያ እንደሆንክ ነው ማቅው። አንተ የሐሰት ትምህርት ባሪያ እንደሆንክ ነው ማቅው። የትኛውን ኢየሱስ እንደምትከተሉ አሁን ፍንትው ብሎ የታየ ይመስለኛል። እኔ የሚያሳዝነኝ አንተ አረመኔነትህን፣ ጨካኝነትህን፣ እርኩስነትህን ስትነግራቸው ቁጭ ብለው የሚያዳምጡ እዛ ግልገል ደንቆሮች ያሳዝኑኛል። ትላንትናና ከትላንትና ወዲያ አርሲ ላይ የታረዱና የተቃጠሉ የሞቱ ኦርቶዶክሳውያንን ገና እንባችን ሳይደርቅ ገና የሐዘናችን ድንኳን ሳይፈርስ አንተ መጣና ደግሞ በሻሸመኔ ክርስቲያኖች በነዛ በሰማዕታት ሰዎች ላይ አሾፍክ። ክርስትናን በደማቸው ያደመቁ ክርስትናን በሞታቸው የገለጡ አንተ በነሱ ሞት ላይ ያንተ የእግዚአብሔር በቀል መሆኑን ለማሳየት ሞከርክ። የሻሸመኔ ክርስቲያኖች ይሄንን ድምፅ እንዳትረሱት። ለካ ሲያቃጥሉን ነዳጁን ታቀብላቸው ነበረ። ለካ ለውጋሮቻችን ጨርቅ ትይዝ ነበረ። ለካ ሲያርዱን ቢላውን ትስልላቸው ነበር። በእኛ በኦርቶዶክሲያን ባለማተቦች ሞት እንዲህ ደስ ሲል ነበር ማለት ነው። እኛ ስንታረድ ደስ ሲል ነበር፣ በእሳት ሲያቃጥሩን ልብ ባሴት ይሞላ ነበር። የትኛውን ወንጌልን ነው የያዝከው? የትኛውን እግዚአብሔርን የምትከተለው? የትኛውን ጌታ ኢየሱስ ነው የምታገለግለው? እውነት አንተ ዲያቆን እስጢፋኖስ የሚያገለግለውን ኢየሱስ ነው የምታገለግለው ጴጥሮስና ጳውሎስ የሰበኩትን ወንጌል ነው የምሰብከው። አንተ አይደለም አረመኔ ነ፣ ክፉ ነ፣ ጨካኝ ነ። በሻሸ መኔ ሕፃናት ሞት ላይ የቀለድክ፣ በሻሸ መኔ ክርስቲያን እናት አባቶቻችን ደም ላይ የተረማመድክ፣ በሻሸ መኔ ወጣቶች ሞት ላይ የቀለድክ ያሾፍክ ሰው ነ። እመነኝ በጋሻው፣ ይህ መከራ በቤትህ ይገባል። እች ቤተክርስቲያን ምን አደረገች? ምን አድርጊ ነው የምትላት? ጥምቀት አያስፈልግም እያልክ ቅዱስ ቁርባን አያስፈልግም እያልክ ቅዱሳን ጻድቃን ሰማዕታት አያስፈልጉም እያልክ ከቤተ ክርስቲያን በተቃራኒ በሆነ ትምህርት ቤተ ክርስቲያን መቆየት ነበረብህ፣ መቆየት ነበረብህ። ከነ ምን ፍቅና ከነ ክህደት ቀሚስህን ለብሰህ መድረካችን ላይ መቆም ነው የፈለከው? ላናወግዝህ ነው ወይ? ላናባርርህ ነው ወይ? ከነ ምን ፍቅና ትምህርት አዝለንን እንዞር ነው ወይ? ምን ምንድነች ቤተ ክርስቲያን አድርግ የምትላት ምን ታርግች ቤተ ክርስቲያን መቼ ነው ከዚህ ቤተ ክርስቲያን አናት ላይ የምትወርድ ነው በጣም ነው ማዝ ነው መናፍቃን የአረመኔዎችና የጨካኞች ስብስብ ነው የወሮ በለችና የወንበዴዎች ስብስብ ነው በክርስቲያኖች መገደል ሀሴት የሚያደርጉ የአረመኔዎች ስብስብ ነው መናፍቃን እዛ አዳራሽ ተቀምጣችሁ አሻንጉሊቶች አሁን በዚህም ጉዳይ አሚን ብላችሁ ይሆን እግዚአብሔር ስለኔ የሻሸ የሻሸመኔ ህፃናትን ገደለ ሲል እግዚአብሔር ስለኔ ሲቢ ሲል የሻሸመኔ እናትና አባቶችን ወጣቶችን በእሳት አጋያቸው ሲል አሚን ያላችሁ እናንተ የሰው አሻንጉሊቶች፣ የሰው አሻንጉሊቶች፣ ማንም የሚጫወትባችሁ ግልገል ግልገል የሆናችሁ ደናቁርት፣ ከዛ አትጡም እንዴ አታመልጡም? አሁን ከእንደዚህ አይነት አረመኔዎች ከእንደዚህ አይነት ጨካኞች ስብስብ አታመልጡም ወይ? እኛ ኦርቶዶክሳውያን ባለማተቦች ግን ጌታ ኢየሱስ እንዲህ ነው ያለን፣ በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ በዚያም ጊዜ ለመከራ አሳልፈው ይሰጧችሁማል፣ ይገድሏችሁማል ስለ ስሜም ባሕዛብ ሁሉ የተጠላችሁ ትሆናላችኋል። የምንገደለው ስለ ጌታ ኢየሱስ የምንገደለው ስለ ወንጌል ነው፣ የምንገደለው ስለ ክርስቶስ ኢየሱስ ነው። ሌላ የምንገደልበት አጀንዳ የለንም። እኛ የወንጌልን ብርሃን ይዘናል። አንተና ግብረ አበሮቹ ሰይፍና ገሸራ እሳታችሁን ይዛችሁ እየገደላችሁን ትኖራላችሁ። እኛ ግን አንገልም፣ እንገደላለን። እኛ አንገፋም፣ እንገፋለን። እኛ አናስርም፣ እንታሰራለን። ይህ ወንጌል ነው። ይህ እውነተኛ የኢየሱስ ክርስቶስ መንገድ ብቻ ነው። የአንተን አረመኔነትና ጨካኝነት ግን በደንብ ፍትህን ዋርገ አሳይተናል፣ እንዳትረሳው።